ብሩክ በጣም አሁን ከባድ ችግር ውስጥ ነው ያለው። ለምን መከዳት፣ በጣም በጣም ከምላችሁ በላይ በጣም ያማር ተስፋ የሰጣችሁት ነገር ሲለመልም እንደማየት የሚከብድ ነገር የለም። ሰላም፣ ሰላም፣ ወርቲ የማርታ ኢትዮ ተከታታዮች እንዴት ናችሁልኝ? ደህና ናችሁ ወይ? እኔ አለሁላችሁ። እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና፣ እግዚአብሔር ይመስገን። ያው ታውቃላችሁ ሀይሚና ብሩክ የተፈጠረውን ነገር እሱ ምንድን ነው ሀይሚ የቀድሞዋን ፍቅረኛ አምጥታ ቀለበት እንዳደረገላት በጣም እንደሚያወሩ እና ደግሞ አሁን ላይ እንደማትፈልገው እሱ ደግሞ ለምንድን ነው በጊዜ በህይወት የምትጫወችብኝ ብሎ በጣም ጥል ነበራችሁ፣ ማለት ነው። እና በዚህ መሀል እየተጎዳ ያለው ብሩኬ ነው። ለምን ብትሉ እንደዛ እየወደዳት እንደዛ መስዋዕት እየከፈለላት እንደዛ ገንዘቡን፣ ጊዜውን፣ እድሜውን ሁሉ ነገሩን አውቶ እየሰጣት እያለ እሱ ደግሞ እሷ ደግሞ በዛን ያልክ መልስ ካልሰጠችው ታውቃላችሁ፣ እንዴት እንደሚያም ለእናንተ አልነግራችሁም። ያፈቀረ ሰው የወደደ ሰው ምን እንደሚያደረግ አልነግራችሁም። እና ያው ትናንት ምንም አይነት ቪዲዮ አልሰሩ፣ ምንም አይነት ነገር አልለቀቁም። ሀይሚ ደግሞ ዛሬ ቲክቶክ ላይ ኢንስታግራም፣ ቲክቶክ ስቶሪ ላይ መልስ ከፈጣሪ እንጂ ከሰው አታገኙም ብላለች ማለት ነው። መልስ ከፈጣሪ ማለት ሁሉን ነገር እውነታውንም ምኑንም የምታገኙት ከፈጣሪ ነው። ስትጸልዩም ጸሎታችሁ የሚሰማው ከፈጣሪ ነው ብላለች ማለት ነው። እሱ የራሳቸው ችግር ሊኖርባቸው ይችላል፣ እንደዛ ብላ የለጠፈችበት። ነገር ግን ለምንድን ብሩኬን በዚህን ያህል ልክ መጉዳት ያስፈለገው? ለምንድን ብሩክን በእንደዚህ ያህል ልክ መዋሸት ያስፈለገው? ለምንስ ነው አንቺ ከሱ ጋራ አራት ዓመት ሙሉ ነው ስናወራ የነበረው ብለሻል። አራት ዓመት ቀልድ አይደለም። ብሩኬ ሳይመጣ በፊት ነው ይሄ ልጅ ወደ አንቺ ህይወት የመጣው ማለት ነው። አንቺ ብሩክን እንደ ኖርማሊ እንደ ተደራቢ ሰው ነው እንደ ሸሚዝ ነው ከላይ የደረብሽው እንጂ እውነተኝነት ነገር ኖሮሽ አይደለም የቀረብሽው ማለት ነው። ሲጀመር ከአንቺ ከራስሽ ካፍሽ ራሱ አዎ፣ ቀለበት አስረናል ግን ቀለበት እጅን እንጂ ልብን አያስርም ማለት ነው። ለምን የማትወጁ ቢኖሩ ቦታ ማሰጩ ቢሆን ኖሮ ቀለበት ሲያደርግልሽ አትቀበይን ነበር ሀይሚሻ። ለምንስ ብሩክ እንዲ አንቺ እሱ ለአንቺ እንደዛ እንደዛ እየሆነ ዱባይ ድረስ ወስዶ አዝናንቶ መኪና ገዝቶልሽ አይኖ ፍቅር በገንዘብ አይተካም፣ ግን ቢሆንስ ተስፋዬ ናት ነገ ህይወቴ ናት ብሎ አይደለ እንዲ አንቺን ለማስደሰት ደፋ ቀና ይላል። አንቺ ከሌላ ሰው ጋር ቺ ሀይሚ ግን ጥሩ አልሰራሽም። ለምንድን በጊዜ እየቀለደች ነው በጊዜውን የቀለደችው፣ ሀይሚ በጊዜ ነው የቀለደችው ብሏል። ማለት ለምን እውነቱን ነው። ማንም ሰው የሚያደርገው ነው። እሱ ለዞን ብሩክ ጨዋ ነው። ልጁን እራሱ አልመታውም። ይመታው ቢመታውማ፣ ከባድ ነበር የሚፈጠረው ማለት ነው። አስባችሁታል። ግን አንዳንድ ጊዜ ሴቶች ስንባል የሚወደን እንትትን ከማይወደን ሰው ጋር ምንሆነው ማለት ነው። ሀይሚ ብቻ አላለችም ብዙ የሴቶች ሕይወት እንደዚህ ነው ማየው ማለት ነው። የሚወደን እነዚህ የሚለምነን ሰው እያለ ሌላ ሰው የማይወደን ውሻ የሚያደርገን ሰው ጋር ነው የምንሆነው ማለት ነው። ለምን እንደሆነ ይሄ አይገባኝም። ሀይሚን ብሩክ እንደዛ እየወደዳት እንደዛ እየሞተላት እንደዛ እያፈቀራት፣ አንቺ እኮ ለኔ ሕይወቴ ነሽ ፓስዋርዴ ነሽ እያላት፣ እሷ ደግሞ በዛን ያህልክ ምላሽ ካልሰጠችው በጣም ያማል። ለወንድ ልጅ ደግሞ ያማል። የውነት ወንድ ልጅ አያልቅስ ወንድ ልጅ አይክፋው ማለት ነው። ለምን እንደሆነ ታውቃላችሁ? ከባድ ነው ስሜቱ ማለት ነው እኛ ሴቶች በባህሪያችን አልቃሻንን እንጨንጫ እንጨናጨናለን ምናምን እና ሀይሚሻዬ፣ የእውነት ልክ አልሰራሽም። ለምን እንደሆነ ታውቂያለሽ? በጊዜው በህይወቱ በተስፋውን እየተጫወሽ ያለሽበት ማለት ነው ለምን ተስፋ እየሰጠሽ ሰው ጊዜውን እድሜውን ሙሉ የሰጠሽበትን የሰጠሽ ሰው አንድ አመት ማለት ቀልድ አደለም። ማርያምን የእውነት የምነግራችሁ ማለት ነው እና በጣም ከባድ ነው። ከምላችሁ በላይ ነው። አሁን ብሩክ ያለበት ስሜት በጣም ከባድ ነው። ብቸኝነትን ያለው ያለበት ስሜትን እሱንም የሚያውቅ ማለት ነው ችግር የደረሰበት አንድ ሰው በዛ ጫማ ስር ላይ ስትሆኑ የምታውቁት ስሜቱንም ህመሙንም ማለት ነው። አሁን ግዴታ በብሩክ ስሜት ላይ ካልሆናችሁ ማንም ሰው ሊያውቀው አይችልም ማለት ነው እና ሀይሚዬ ባለፉ ባለፈው የሰራሹ ነገር ትክክል አይደለም። የእውነት ራሱ አድርገሹም ከሆነ በጣም በጣም ከአንቺ እንደዚህ አይነት ነገር አንጠብቅም። ለምን ብሩኬ፣ ህይወት ነው እዚህ ጋር ላይፍ ነው አይደለ? ላይፍን ስጀምሩ ደግሞ ያን ሀገር አቋርጣችሁ ነው እንጂ ድጋሚ ሌላ አዲስ መጀመሪያ ያለባችሁ ያ እያለ በሌላ የመደረብ የሁለቱም ሰው ህይወት መውዳት ነው እንጂ፣ እንደኔ ትክክል ነው ብዬ አላሰብም። ለምን በዚህ ያኔ ደግሞ ልጁ በጣም በድፍረት በእንትን ሲያወራ ነበር የነበረው። በኮንፊደንስ ሲያወራ ነበር። ቀለበት አርግቼ ላት አለ። ቀለበትን ተቀብላለች ምናምን እትብላለች። ሲጀመር ሲጀምር ማትወዱ ባይሆን ኖሮ ለእሷ ስሜት ባይኖሮ ኖሮ ቀለበቱን ራሱ ባልተቀበለችው፣ ቀለበቱን ራሱ ባላደረገችለት። ሲጀመር በጣም እንደሚያወሩ በጣም ቻት እንደሚያደርጉ ነበር ስትናገር የነበረው ማለት ነው። በቃ እኔ ምን ብዬ እንደምናግራቸው አላቅም። አሁን ብሩክ በጣም ከባድ ድብሬሽን ውስጥን ያለው፣ ከባድ ነገር ውስጥን ያለው ስሜቱን የሚያውቀው ነው የሚረዳው ማለት በብሩክ ስሜት ሊሆኑ ነው የሚያውቀው። ለምን ለሀይሚ ያለውን ቦታ ታውቃላችሁ። ከዚህም በፊት ደግሞ በሴት ነው እየተጎዳው። ባለፈው እንኳን እንደዛ ያን ነገር ተፈጥሮ ተበለሻሽቶ ምናምን ነው ድጋሜ እንደ አዲስ ያስተካከሉት። በቃ እሷ ያን ሁሉ ነገር የምታደርገው ያን ሁሉ ነገር የምታደርገው የውሸት ነው፣ ድራማ ነው ማለት ነው። ትክክሏ ቤተሰብ የሆነ ስም እነግራችኋል። እኔ ሀይሚን ጠልቻት አይደለም። እኔ የሀይሚን እና የብሩክ በጣም አድናቂ ነኝ ግን ለምንድን ነው እንደዚህ አይነት ነገር ማድረግ የተፈለገው? ለምንድን ነው ሌላ ህይወት እያለት ሌላ ህይወት መጀመሪያ ያስፈለገው? ግልጽ አድግታ አልፈልግህም፣ አንተ የራስህ ህይወት ኑር፣ እናንተም የሚያገናኘው ስራና ስራ ነው ካለ ዛሲት ይሄ ቀላል ነገር ነው። ግን እዚህ ጋር ወድ ካለው አፈቅር ካለው እየተባባሉ የሌላውን ሰው ህይወት መጉዳት ወይ የብሩክን ህይወት መጉዳት ተገቢም አይደለምም አስፈላጊም አይደለምም። እኔ አልቀበሉም ማለት ነው። ቤተሰብ ማለት ነው። ለምን ይሄ ጥሩ አይደለም፣ እግዚአብሔርም አይፈቅደውም። ገባችሁ አይደለም? እና ሃይሚሻዬ እንደዚህ የሚደረግ ልጅ አይደለሽም ብዬ አስባለሁ። ለአንቺ ብዙ ነገር በጣም ከአንቺ ብዙ ነገር የምንማር ጠንካራ ብሎ ሴት ነሽ፣ ግን በቀደም የሰራሽው ነገር ትክክል አይደለም። ፕራንክም ከሆነ ቡርኬን በጣም እውነት ይቅርታ ማለት ያስፈልጋል። ብሩኬ በጣም ተጎድቷል፣ ስሜቱ በጣም ከባድ ነው። ታውቃላችሁ ደግሞ በህይወታችሁ አንድ ጊዜ ያመናችሁ ሰው ሲከዳችሁ በቃ ህመሙ ከባድ ነው፣ ስቃዩ ከባድ ነው እና ያለበትን ሰው የሚያውቀው ህመሙ ብቻ ነው። እና አስባችሁታል? በምትወዱት በምታፈቅዱ ሰው ባመናችሁት ቤተሰብ ስትከዱ ያለው ህመም በጣም ከባድ ከባድ ነው እና ብሩኬ ማይዞር ጠንከረበል፣ ነገሮች ለመልካም ነው፣ ይስተካከላል። ያው ምንም ማድረግ አይቻልም። ማትም ግን ሀይሚ ናት በራሷ ላይ የቀለደችው በጊዜው ላይ የቀለደችው በህይወቷ ላይ የቀለደችው ሀይሚ ናት፣ አንተ አይደለም ማድረግ ያለብን ነገር አድርገካል መውደድ ባለብሳት ወደሃል። ማድረግ ባለብሳት አድርገሃል። ማፍቀር ባለብሳት